ቤዛ እባላለሁ። የአስራ ሁለተኛ ክፍል ተማሪ ነኝ። የምኖረው ከእናቴና ከታላቅ ወንድሜ ጋር ነው። የትምህርት ቤታችን ጎበዝ ከሚባሉ ተማሪዎች መካከል አንዷ ነኝ። ጎበዝ በሆንም ግን ይህ ለቤተሰቦቼ በቂ አይመስለኝም። እኔ እንደማስበው ከሆነ የሰው ልጅ በትምህርት ብቻ ያልፈለታል ብዬ አላምነውም። በተቃራኒው ግን እናቴ የሰው ልጅ በትምህርት ብቻ ነው የሚያልፍለት ትለኛለች። ግን ደግሞ አሁን ባለሁበት ሁኔታ የዩኒቨርሲቲ መግቢያ ውጤት አምጥቼ እንደማልፍ እኔ እርግጠኛ ነኝ። ነገር ግን እናቴ አምጥቼ ስለማልፈ ውጤት አብዝታ ትጨነቃለች፣ እኔንም ታስጨንቀኛለች። እናቴ ፕሮፌሰር መዓዛ ትባላለች። በአዲስ አበባ ዩኒቨርሲቲ ውስጥ ታስተምራለች። በተጨማሪ የራሷ ድርጅት አላት። ወንድሜ ደግሞ ዶክተር በረከት ይባላል። እሱም ከእናቴ ጋር አንድ ላይ ነው የሚሰሩት። ይረፈደ ምስሌ ቁርስ ደፍታ። እንዴት አደራችሁ? ወንድሜ እንዴት አደርክ? እንዴት እዚሁ አድርሽ? አዎ፣ ማታ እያነበብኩ ትንሽ አምሽ በይ፣ አንተ ነሽ። ሰዓት ረፍቷል፣ ቁርስም ብላ። ባለፈው የሰጠውን ስራ በፍጥነት ጨርስልኝ። እሱ እንዳለቀ ከባለፈው ድርጅት ጋር ተውለህ ሌላ ስራ መስራት አለብ። አንድ ስራ ላይ ጊዜ ማባከን ጥሩ አይደለም። ስለዚህ በፍጥነት ስራዎችን ጨርስ። እሺ፣ እንዳልሽ። የሰጠሽ ወረቀት ሊፈረግ አስቸኳይ። እሺ፣ እያነበብኩት ነው። እናም ደግሞ አንድ ሌላ አዲስ ፕሮጀክት አለ። ስራ በጣም የተደራረበ። ይሄ ሊጨረስ ጀምር። አንተ ጊዜህን በአግባቡ ስለማጠቀም እንጂ ስራ በዝቶብህ አይደለም። ለማንኛውም ቢሮ እናወራለንሽ። አረፈድሽ። ማታ ትንሽ ያነበኩ ስለነበረ ጥሩ። አሁን ቁርስ ሽብኝና ወደ ትምህርት ቤት እሺ። ጥናት እንዴት ነው? የከበደች ነገር አለ? የለም የከበደች ነገር እንዲሁም ግር ያለሽ ነገር ካለ እኔም ወንድምሽም አለንሽ። በረከት ዝም አትበላት። ፈተናው እየቀረበ ነው፣ ስለዚህ አንተ ማስጠናት ያንተም ኃላፊነት አለበት። እሺ አሁን የማስተምረው ክላስ አለብኝ፣ ስጨርስ ቢሮ እመጣለሁ። ቢሮ እንገናኛለን። ቤዝ ትምህርት እንዴት ነው? ጥሩ ነው። የከበደሽ ነገር ካለ አለ። እሺ ማየትንሽ እያጨናነቀችሽ እንደሆነ አውቃለሁ። እኔ እንደምታልፊ እርግጠኛ ነኝ፣ ደሞ እሷም እርግጠኛ ናት። ግን ደግሞ ጥሩ ውጤት ማምጣት አለብሽ ለዛ ነው እሺ። እሷም ትጫነሽ ይገባኛል። እየሞከርኩ ቆይ ግን ግዴታ አንድ ሰው ዩኒቨርሲቲ ገብቶ ካልተማረ ሰው አይሆንም ማለት ነው እንደዛ አይደል? ሁሉም ሰው የራሱ የሆነ ተሰጥቶታል። ታምናለህ እንጂ አትኖረውም አይደል? ልክነሽ እንደ እኔ ባትሆኝ እና የራስሽን ምርጫ ብትመርጪ ይደስተኛል። እንደዚህ ስልሽ ግን መማር የለብሽም እያልኩ አለ ታውስቲ እናት የፈለገችው ነው የሚሆነው። የእኔ በርቺ፣ ድንሽ። ዛሬ ስለረፍደብሽ እኔ በመኪና እሸኝሻለሁ፣ ሌላ ጊዜ ግን እንዳይ ሞጣል፣ እሺ? ደስ ይለኛል።

አመሰግናለሁ። እንዴት ነሽ? ትምህርት እንዴት ነበር? አሪፍ ነበርማ። ዛሬ መጨረሻ ቀናችን ነበር። ካሁን በኋላ ቤት ሆነን ነው የምናጠናው። በጣም ጥሩ። ጊዜያችሁን በአግባቡ እንድትጠቀሙ ያግዛችኋል። እኔም አንዳንድ ወረቀቶች አብችልሻለሁ። እነኚህን ወረቀቶች በደንብ ስሪያቸው፣ ለፈተናው በደንብ ያግዝሻል። እንግዲህ ከዚህ በኋላ ቀልድ የለም። በደንብ ማጥናት አለብሽ። ትንሽ ረፍት ብታረግባኝ። ማለቴ ማለቴ አመቱ ሁሉ ስላጠመጭ ከጭንገዳ ያላቃት አለ። አመቱም ሁሉ ስላጠናች ካዲያሁን በመዘናጋት ውጤቷን እንዲበላሽ ነው። ከአንተ ይሄን አልጠብቅም ነበር። ሲሆን ልታግዛት ይገባል። እማ፣ እኔ አኮራሻለሁ። አውቃለሁ ልጄ፣ ድርጅቱም ነው አንቺን ቆሞ የሚጠብቀው። ሳነግራችሁ፣ ነገ ትልቅ እንግዳ እዚህ ቤት ይመጣል ማንሱ ፕሮፌሰር አስማሙ ሁነትሽ። እናንተም ትታዋወቁታላችሁ ለአንተም ደግሞ ለስራህ ይጠቅማል። ፕሮፌሰር፣ በረከት በረት፣ ፕሮፌሰር ተዋውቀው። አስማማው፣ በረከት ይባ ትልቁ ልጅ ይህን የሚያክል ልጅ አደረሰች። ዶክተር ደስ ይላሉት፣ በርታሽ። በነገራችን ላይ ድርጅቱንም ቀጥ አድርጎ የያዘው እሱ በጣም እንደ ዘመኑን ልጅ

ምን አለብሽ አንቺ አታጠኝም በቃ አሪፍ ነው ጥናት ያው ፈተና ልጀምር አይደል በቃ አታጠኝም አንቺ ወይ መውጣት ይሄ ፈተና ሲያልቅም ወይ የትም ባልወጣም እሺ በቃ በቃ <applause> ሲያልቅ እንገናኛለን በረከት ወይም አሁን ወደ መስመሩ ገብተሃል፣ ብዙ ሰዎችንም አውቃል። ስለዚህ ስራውን በአግባቡ ስራ፣ ድርጅቱ ላይ ምንም አይነት ኪሳራ ማየት አልፈልግም። እሺ፣ ሽ ልክ ነሽ። ሁሉንም ነገር አስተካክላለሁ። በጣም ጥሩ አይተዩ ነገ የመጀመሪያ ፈተናሽን ትወስጃለሽ። ፈርተሻል እንዴ? ምን ያስፈራታል? አጥምታ ይለን፣ ሳትጨናነቂ በደንብ ስሪ። እሺ

ማመ ምን ክፍል ተፈታኞች ውጤት ከመቶ አንድ ፐርሰንት ብቻ ማለፋቸው ይፋ አድርጓል። በዛ ላይ ውጤት እንደ ስድስት ሰዓት ይለቀቃል ካለ ይሁን። ይሄ ልጅ ከአንድ ፐርሰንቶች ውስጥ ናት እርግጠኛ እንደምታልፍ በረከት እየነገረኝ ነበር። በሚገባ ልጄ ከአንድ ፐርሰንቶች ውስጥ እንደምትሆና እንደምታልፍ እርግጠኛ ነው። ደግሞም ለስሜም ቢሆን እኮ ቆንጆ ነው። ይሄ ቆንጆ ነው፣ በጣም ጥሩ። ቤዚ አትጨራሽ፣ ነገ ጠዋት ና